ቀኑ ነው እና በጣም ተደስተናል። ሶፊ እኔም አንቺን በክብር ስላገባች በክብር ስለማገባሽ በጣም ደስተኛ ነኝ። ሰው አንቺ እቤት ተሆኝልኛለች። ዛሬ እኔ ከቤተሰቦች ጋር የምገናኝበት ቀን ነው። ለእኔም በጣም ትልቅ ቀን ነው። በጣም ብዙ ጊዜ የምኞቷ እንደሆነ አንተ ሲጀመር አንተ ምን አንተ

ይህን ያክል ጊዜ ሰጥተው ብዙ ዘመናቶችን ብዙ ጊዜያቶችን ጠብቀዋለች ማለት ነው እና ይህን ያክል ጠብቀው ያላገኘችውን ደስታ ከፉ ደግሞ ቅርብ ጊዜ ተገናኝቶ ተወያይቶ ተነጋግሮበት እንደ ትልቅ ሰው እንዳስተዋይ ማለት ነው ኒካ ላማሰር ሽማግሌ ፉፉ ሽማግሌ አንስቶ ወደ ሶፊ ስልክ እንግዲህ ቶፊቅ ሽማግሌዎቹንም የአፉፉ ፕሮግራምም አበላሽቷል ማለት ነው። ሽማግሌዎቹን በመንገድ ነው አግቷቸው፣ በማኪና ሩቅ ቦታ ጫካ የሆነበት ሰው የሌለበት ስፍራ ወስዶ በጣም በጣም እያረበሻቸው ነበረ። እናንተ ስለኔ ስለ እና ስለዚች ልጅ ምን ታውቃላችሁ? ምን ታውቃላችሁ ብሎ ልጁ የአፉፉ ጓደኛም በጣም እያዛተው ነበረ ማለት ነው እና ቶፊቅ እንግዲህ ሶፊን እንደሚወዳት እናውቃለን ቢወዳትም ግን የራሱ ለማድረግ ጥረት አላደረገም። ምክንያቱም ሶፊ በጣም ስለምትወደው የትም ሄዶ የትም ዞሮ መጥቶ ሶፊን የሚያገኛት እየመሰለው ስለሆነ ሶፊያ ደግሞ አሁን ቆርጣው ሌላ ሕይወት አዲስ ሕይወት ለመጀመር እንደ ወሰነች ና እንደ ቆረጠች ሲያወቅ በጣም ብዙ ችግር እያፈጠረ ይገኛል ማለት ነው። እና ቶፊቅ በእጅ የያዙት ወርቅ ነው የሆነብህ መሰለኝ። እንደዚህ እንደሚሆነማ እርግጠኛ ኮነን ማለት ብዙ ጊዜ ጠይቃለች ጠብቃለች። አንተም ታውቃለን። እና አሁን በህይወቷ ለምን ትገባለ? በህይወቷ ለምን ትቆመበታለ? እና ማለት ነው ቶፊቃችን በእጅ የያዙት ወርቅ ሆኖብክ በልጅቷ መንገድ እንዳትቆምባት ማለት ነው። ሱፊ በጣም ደስተኛ ናት። በጣም ደስ ብሏት ሽማግሌዎቿን ለመቀበል ሽርጉድ እያለች ሆኖ እያለ ቶፊቅ እንግዲህ ደስታውን አበላሽቷል ማለት ነው። አላውቅም ለሰው ልጅ ደስታው ምክንያቱ እንኳን በአማሁም ካቃተን እንዲያዝን ማድረግ የለብንም ብዬ ነው የሚያስበው። እና ቱፊቅ የፉፉንም የሶፍንም ደስታ ነው ያበላሸክ። እና የሰውን ደስታ አበላሽቶ ደግሞ ደስተኛ መሆን ይከብዳል። አንተ የምትወዳት ከሆነ እስከዛ ድረስ እየሰራ ነው ወንስ ያን የራሷን ህይወት ለመኖር የራሷን ህይወት ለመቀጠል ስትወስን ነው። እንዲ አንቲ እንደምታፋቅራት የገባ ሶፊ ስትቆርጥ ነው የአንቲ ፍቅር ገና አዲስ ሆኖ የታየክ እና ቢያንስ ለትልቅ ሰው እንኳን ክቢር ኑራችሁ ሂድና ከቤተሰቦች ጋር አውራ፣ እንደምትወዳት እንደምትፈልጋት ተናገር። ወይንስ ለሶሻል ሚዲያ ብቻ ነው የምትወዳት? ቶፊቅ ዛሬ እናዶኛል ካኝርኔ እና ፉፉ ያህዋ በጣም ተደስቶ የሶፊን አላውቅም፣ ብቻ ሶፊፍ የሶፊን ፍላጎት እንደሚያሟላት እና በሃላል አግብቶ ያኔ በሃላል እንድኖር ስረስ ሶፊና ፉፉ ቢጣመሩ አስባችሁታል? ፉፉ ማለት ለሴት ልጅ ክብር ያለው አስታዋይ ጀግና ነው። ቶፊቅ ማለት ለሴት ልጅ ክብር የሌለ በሴት ልጅ ህይወት መጫወት የሚወድ ዘልዛላ እና አንቴ ጠይሟን፣ ቀይዋንም፣ አጭሯን፣ ረዥሟን እየመረጥክና እየተንዘላዘልክ ትረት ትሄዳለህ፣ ትራመዳለህ በሰው ህይወቱ ደግሞ መጫወት የለብትም። እና ሶፊ ደግሞ አንቲ ሴት ልጅ ነሽ። የሆነ ቆፍጦ ንብለሽ የራስሽን ህይወት ኑሪ። እውነት ፉፉ የምትወጂ ከሆነ በፉፉ ህይወት እንድትጫወች ው ደስ አይልም። በቃ በአጭሩ ፉፉ በጣም ለሴት ልጅ ክብር አለው ያህዋ ነው፣ እና ብትረጂው፣ እና ቶፊቅን ከመንገድሽ ብትከልክ አሪፍ ነው ብዬ አስባለሁ። ቶፊቅ አንተ ተነስቴ ተነስቴ በህይወቷ ለምንድን ነው ድልድይ የምትሆናት? ይች ልጅ እኮ ሴት ናት። የራሷን ህይወት መኖር ያምራታል። አንተ ወይ አግብቲ እንደ ሰው ኒካ ስራ ግብቲ፣ አታኖራት ወይም ደግሞ ሊያገባት የሚመጣውን ሰው እንቅፋት መሆን አታቆምም። ምንድነው ነገሩ? አልገባም። ማለቴ አውቃለሁ፣ እኔ እንዳሰብኩት ነው። ሶፊ በጣም ስለምትወደው የፈለገበት ሄዶ እንኳን ቢመጣ የፈለገ ጥፋት ቢያጠፋ ሶፊ ይቅርት ብላ እንደምትቀበለው ያውቃል ለዛ ነው እስከ መቼ ድረስ እና አንተ እየፈለክበት የፈለከው ሴቶችን እያስቅ እየለቀቅ ስትመጣ ሶፊያ ሁል ጊዜ ይቅርታ ይቅርታን እየተቀበለች መኖር አለበት? ጠይብ እስከ መቼ ድረስ እንደዚህ ነው ህይወት የምትቀጥሉት? ምትወዳት ከሆነ ኒካይ ሰራ ታግባት፣ በቃ ሰላማዊ ህይወት ኑሩ። ካልሆነ ሊቀቃት፣ የፈለገችውን ህይወት ትኖር። እና በናንተ ጭቅጭቅ ውስጥ ደግሞ የዋና ምስኪን ሊበቃና የሆነ ፉፉን እንዳትጎዱት። የፉፉን ነገር ነው የሚያሳስበልኝ። ፉፉ ከልብ ይወደዋለሁ። ቢካውዝ ፉፉ ማለት ለሴት ልጅ ክብር አለው እንደ ቶፊቅ አይደለም። እና ሶፊ በደንብ ቢታስብ አሪፍ ነው። ስለ ፉፉ በእናንተ መካከል መጎዳት የለበትም። አንቺ መጀመሪያ ቶፊቅን ከልብሽ አውጥተሽ ነው ወደ አንድ ሰው ሕይወትሽን መጀመር የሚሆን። ይሹባግ ጊዜ ለማናንሳት አላውቅም። በቃ እኔ ቃላቶች እራሱ ጠፍቶኛል። ለሽምግልና ለሽምግልናም ለኒካም ለሁሉ ነገር መጀመሪያ የመጀመሪያውን ከሕይወትሽ መውጠጥ አለብሽ። እሱ እንደሚወድሽ ሲያስመስል፣ አንቺም ደግሞ እውነተኛ የሚወድሽን እየገፈሽ ትኖር ያለሽ ዛሬ የፉፉ ደስታ መቀማት የለበትም ነበረ። በጣም ነው እያዘንኩ። ቶፊቅ ቢያንስ እኮ ሽማግሌዎቹን አታከብራቸውን? እንደዚህ አግቴ ስትወስድ እንዲሁም ትንሽ እንኳን አልተሰማህም? በዛ ላይ ደግሞ በሽማግሌዎቹ ፊት እንዴት እንደሚታወራ ለክታውቃለክ። ቶፊቅ፣ ለሰው ልጅ ክብር የሚባል ነገር የለም። እንዲሁም ምን ይሻልሃል? አንተ ሰውዬ ምን ይሻልሃል አቶ ቶፊቅ? እና የወይ አግባ ወይም ደግሞ ተዋት። ችግር በቃ ተዋት። ህይወቷን እስከዛሬ ድረስ አበላሽት ያለና፣ ቢያንስ የወደፊት ህይወቷን አታበላሽት። እኔ ቶፊቅ ሶፊያ ታሳስበኛለች ቢካውን ሴት እና ፉፉም ደግሞ ያህዋ ነው ልቡን እንዳትሰብሩት በፉፉ ላይ በክን። ሶፊ አትጠያቀዋ። ሶፊ መጀመሪያ ቶፊቅን ከልብሽ ካላወጠች። ከአንድ ሰው ጋር አንድ እርምጃ ከመራ መራመድ የለብሽም።